ባለፉት ዓመታት ሚሊዮን ህዝብን ባሳተፈ የአፈርና ውሃ ጥበቃ ስራ ከተመዘገቡ መልካም ውጤቶች መካከል በመሬት መጎሳቁል ምክንያት አርሶ አደሩ የተሻለ የእርሻ መሬት ፍለጋ እያስተናገደ የነበረውን መፈናቀል ማስቀረትና በቢሊዮን ሜትሪክ ቶን ተጠርጎ ይሄድ የነበረን ለም አፈር መጠን መቀነስ ማስቻሉ አብነት ነው። አንድ ነጥብ ዘጠኝ ቢሊዮን ሜትሪክ ቶን አፈር ተሸርሽሮ ወደ ወንዝ ይገባ የነበረው አሁን በተሰሩ ስራዎች ወደ 28 ሚሊዮን ሜትሪክ ቶን ዝቅ ማድረግ የተቻለበት ሁኔታ ነው ማለት ነው። ስለዚህ ይሄ የአፈር መሸርሸር በቀነሰ ቁጥር እንግዲህ የአፈር ጤንነቱና ለምነቱ ይጨምራል ማለት ነው። በተለይ በከፍተኛ ቦታዎች ላይ ይሄ አፈሩ በሚሸረሸር ጊዜ አሲዳማነት እየተስፋፋ ነው የሚመጣው ማለት ነው። አሲዳማ አፈር የመከላከል ስራ በዋናነት የአፈርና ውሃ ጥበቃ መስራት የቅድመ መከላከል በዋነኛነት ነው ማለት ነው። እንደ ግብርና ሚኒስቴር መረጃ ክታር በላይ መሬት በአሲዳማነት የተጠቃ ነው። ታዲያ ይህንን ችግር በመፍታት አርሶ አደሩን አምራች ለማድረግ በተሰራው ስራ ውስጥስ በአርሶ አደሩ ማሳ ላይ በተግባር የተገለጠ ውጤት ምን ይመስላል ለሚለው ጥያቄ በባለቤቷ አንደበት እንዲህ ተመልሷል። የአፈርና ውሃ ጥበቃ ከመደረጉ በፊት በቃ እኛ ሰርተን ጉልበታችን በቃ በነፃ ነበር ምንገው ምክንያቱም በቀሳርቱ ድካም ነበር። አናት በጣም አናሳ ነበር፣ እንኳን ለእርሻ ማለት ነው። ከብት የግጦሽ ራሱ ሳር አይበቅልበትም ነበር። አሲዳማነቱ ለመቀነስ ጠረጴዛ ማርከን ቁርጡ ብለውን የወረዳ አመራርን መጡ፣ ከቀበሌም ከወረዳም መጡ። እኛ ደግሞ አሳዩን፣ በአንድ የተቀበልናቸው። እንደምታዩት የፈጣሪ የተመሰገነ ከእነሱም ከእኛም ያው አበቃቃሉ ደስ ሚል ነው። ያለፉት ዓመታት የተፋሰስ ልማት ስራ በአሲዳማነት የተጠቃ መሬትን ከማከመም ባለፈ በአካባቢ ጥበቃ ጉድለት ሳቢያ መክነው የከረሙ የውሃ ሀብቶችም ዳግም እንዲታዩ ያስቻለ ውጤት አምጥቷል። ይሄ አፍነ ውሃ ጥበቃ ከተደረገ በኋላ ከአንድ ከአራት ዓመት በኋላ እዚች ጋር ምንጭ ወጣች። እዚች ወደዛ በኩል ነው የወጣችው መጀመሪያ። እዛ ከወጣች በኋላ ሁለተኛ እዚህ ላይ ወጣች። ሶስተኛ ታች እዛ ጋር ወጣ ይሄ ምንድን ነው እዚህ ጋ የሚወጣው ስንል፣ ድሮ በአባቶቻችን ዘመን እዚህ ጋ ውሃ ነበረ፣ ግን ጠብቶ ነበረ። ዛሬ ግን ከዚህ ከአንድ ሰዓት በላይ ከብቶችን አስጉዞ ያጠጣሉ። ወደዛም የሚፈልጉት ከአንድ ሰዓት በላይ ያስጉዛሉ። ከዛ ውጪ እዚህ ጋ ሰዎች ከብቶችን የሚያጠጡት ውሃ ነገር የለም። ነገር ግን አመቱን ሙሉ ይሄንን ወንዝ ሰው ሲያጠጣ ከርሟል። አረማያ ነው እንደ ምሳሌ የሚነሳው ሰው አረማያን ስለሚያቀው ነው። ግን ከአረማያ ውጪ በጣም ብዙ ጨርጨር የሚባል አሁን ለምሳሌ ምዕራብ ሐረርጌ ሀብሮ ወረዳ ላይ ጨርጨር ወይም ደግሞ ይህ ሀይቁ እየተመለሰበት ሁኔታ ነው ያለው። እዛው ከአለም ያጎን ደግሞ ሌላ ሀይቅ እንደገና የተመለሰበት አለ። እንግዲህ በየቦታዎች ላይ እንደዚህ የጠፉ የውሃ አካሎች የተመለሱበት ሁኔታ ነው ያለው። እንደ ሀገር በመጎሳቆሉ ሳቢያ ምርት መስጠት የነበረበት መሬት ዳግም ምርታማ እንዲሆን ሲታሰብ የለማውን ተፋሰስ ባለቤት ያለው አድርጎ በዘላቂ ውጤት ማጀብ ቀዳሚው ተግባር ነው። በዚህ ረገድም ያለፉት አራትና አምስት ዓመታት ቀላል የማይባል ውጤት የተመዘገበበት ነው። በዚህ ከዚህ አራት አምስት አመታት ወደዚህ የመጣው ለውጥ ምንድነው የለማው ተፋሰስ ላይ ማህበራትን በማደራጀት በዛ በለማው ተፋሰስ ላይ ደግሞ እነዛ የተደራጁት ማህበራቶች እንዲጠቀሙ በማድረግ የስራ አጥነትን የመቅረፍ ምርትና ምርታማነት እንዲጨምር የማድረግ እነዚህ የተደራጁት ህብረተሰቦች ደግሞ በዘላቂነት እንዲጠቀሙና ተፋሰሱም ደግሞ በዘላቂነት እንዲጠበቅ እያደረገበት ሁኔታ ነው ያለው ማለት ነው። በተያዙ ዓመትም የህዝብ ንቅናቄን አሳትፎ እየተከናወነ ባለው የተፋሰስ ልማት ስራ ከአምስት ሚሊዮን ሄክታር መሬት በላይ የሚሸፍን ሲሆን እስካሁን ባለው የልማታዊ ንቅናቄው ተግባርም ከ14 ሚሊዮን በላይ ህዝብ አሻራውን አስቀምጧል። ከአምስት ሚሊዮን ሄክታር በላይ በተለያዩ በአዲስ የሚሰሩ እርከኖችና ባለፉት ዓመታት የተሰሩትን የማደስ ስራዎችና ይሄ ኤሪያ ክሎዠር የምንለው የጥብቅ የማድረግ ከልሎ የማልማቱ ስራ ጋር ተደማምሮ ከ5 ሚሊዮን ሄክታር በላይ ነው። እንግዲህ ዘንድሮ የተያዘው ዕቅድ አራት ነጥብ አንድ ሚሊዮን ሄክታር ግን በአዲስ የሚሰራ ነው ማለት ነው። ስለዚህ በዚሁ ላይ እንግዲህ እንደተለመደው ህብረተሰቡ በሰፊው እየተነቃነቀ ያለበት ሁኔታ ነው ያለው። እንደ ሀገር ባለፉት አመታት በተሰራው መሰል መሬት እንዲያገገም የማድረግ ስራ ከ33 ነጥብ 6 ሚሊዮን ሄክታር በላይ መሬት ተደራሽ ሆኗል።